ያሳየው የፍልስጤማውያን ሰላማዊ ሰልፍ ነበር ይመስለኝ። ከዛ በኋላ ግን ቀስ እያልኩ ግን ሳይሆን ሰርግ መሆኑ የገባኝና በመጀመሪያ ሙሽራው እንግዲያ ሄደ ቤት ቢሆንም ለዚህ ቀን በቃ ወደ ዋናው ነገር ሲመለስ ግን ኢትዮጵያ ውስጥ የምትኖር የኢትዮጵያን ቋንቋ የምትናገር የኢትዮጵያን ባህላዊ ምግቦችንም የምትበላ ሰው ነህ ብዬ አስባለሁኝና፣ የኢትዮጵያ ሕፃናት ጉዳይ የኢትዮጵያ አረጋውያን ሞት የኢትዮጵያውያን ችግር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 ይሄ ይጋባብናል። ምንድን ነው ብለህ ልትመረምር ሞክር፣ ለመመርመር ሞክር። ምናልባት የምትደርስበት እስልምናን ስትረዳውና ምን ማለት ነው የሚለውን ነገር በደንብ ጠልቀህ ስታውቀው ነው አሁን ላይ ገባህ ይችላል፣ ወንድሜ። ስለዚህ ከትችቱ ይልቅ ለምንድን ነው ሙስሊሞች አለም ላይ በዚህ መልኩ በአንድነት ድምፃቸውን የሚያሰሙላቸው በአንድነት ስሜታቸው አንድ አይነት የሆነው ለምንድን ነው ብለህ መመርመሩ ነው የሚሻለው።